የዓለማችን የምንጊዜውም ትልቁ የስዕል ስርቆት። ጊዜው በጋ ነበር። በፓሪስ ሪከርድ የሆነ ሙቀት ሰውን ከመንገድ ላይ አጥፍቶታል። ካዲያ ይህ ጭር ያለ ጊዜ ለታሪካዊ ሰው ጥቃቱን የሚያደርስበት ጊዜ ነበር። በእሁድ ቀን ጸሐይ እንደገባች በሉር ሙዚየም የነበሩት የቀሩት ጥቂት ቱሪስቶች ወደ ቤት እየሄዱ ነበር። ሆኖም በሩ ከመዘጋቱ በፊት ነጭ የሙዚየሙን ዩኒፎርም የለበሰ ሰው ሙዚየሙ ከመዘጋቱ ጥቂት ደቂቃዎች በፊት ወደ ሙዚየሙ ይገባል። ይህም ሰውዬ በዚያው ሙዚየም ውስጥ በትንሽ ክፍል ውስጥ ተደብቆ አደረ። በቀጣይ ቀን ሙዚየሙ ስለተዘጋ ጥቂት ሰዎች ብቻ ጥበቃ ላይ የነበሩት፣ ሌባው ከተደበቀበት በመውጣት በጊዜው ብዙም ገናና ያልነበረችው የራሷ ክፍል የሌላትን ሞናሊዛን ከተቀመጠችበት ግድግዳ ላይ በማንሳት የተሸፈነችበትን እቃ ፈትቶ ስዕሉን በነጭ ጨርቅ ሸፍኖ ወደ መውጫው በር መንደርደር ጀመረ። ወደ በሩ ሲደርስም በሩ ተቆልፎ ነበር ያገኘው። ሆኖም እንደድል ሆኖ በአምባሳሪው እሱ ከመጣበት ጊዜ ተመሳሳይ ጊዜ በሩ ጋር ደረሰ። በሩን ከፍቶ አስወጣው። ምክንያቱም የቤቱ ዩኒፎርም ስለለበሰ ሌባዩ ይሆናል ብሎ አልጠረጠረም ነበር። ሰውየው ሞናሊዛን በእጁ ደብቆ ወደ ከተማው ጠፋ። የሚገርመው ነገር ስዕሉ መጥፋቱ የታወቀው ገና ከ28 ሰዓታት በኋላ ነበር። ለዚህም መዘግየት ምክንያት የሆነው ፎቶ አንሺዎቹ ስዕሎቹን ወስደው ፎቶ እያነሱ ስለነበር የሞናሊዛ ቦታ ባዶ መሆኑ ለጊዜው ማንንም አላስደነገጠም ነበር። ሞናሊዛ እንደ ጠፋሽ ሲታወቅ ፖሊሶች ወዲያውኑ ወደ ቦታው ተጠሩ። ሎርቭም አለኝ የሚለው ስዕሉ መሰረቁን ሲያሳውቅ አለ ም ላይ ያሉ ሁሉ ስለ ስርቆቱ መነጋገር ጀምሮ ማሰረቀው ሰርቆስ የት ሄደ የሚለው ጥያቄ መራገብ ጀመረ። ፖሊስ ብቸኛ ያገኙት መረጃ ሞናሊዛ ከነበረችበት እንጨት ላይ የተገኘው የሌባው የእጅ አሻራ ነበር። ፍለጋውን ለማቀላጠፍ የትኛውም የሞናሊዛ እንድትገኝ የሚረዳ መረጃ ለሚሰጥ ሰው የ250 ዶላር ሽልማት እንደተዘጋጀ በጋዜጣዎች ላይ ተጻፉ። ይህም በሺዎች የሚቆጠሩ ሰዎች የተለያዩ መረጃ ለፖሊስ መስጠት ጀመሩ። ምንም እንኳን መረጃዎቹ አመርቂ ያልሆኑና እርስ በርስ ሚጋጩ የነበሩ ቢሆንም ከዚህ ሁሉ በጊዜው ከፍተኛ ሁኔታ ሲጠረጠር የነበረው ታዋቂው ሰዓሊ ፓብሎ ፒካሶ ነበር። የእሱም ሴክሬታሪ ፒካሶ ብዙ ነገር ይሰርቅ እንደነበር ለፖሊሶች አስረድተው ነበር። በዚህም ፖሊስ ፒካሶን ለጥያቄ ወደ ፖሊስ ጣቢያ ወስዶ አስሮታል። ሌላኛውም ታዋቂ ተጠርጣሪ አሜሪካው ባንከር እና ስዕል ሰብሳቢ ጄፒ ሞርጋን ነበር። በጊዜው የሽል ሽያጭ ቢዝነስ የሞቀበት ዘመን ስለነበር ፖሊስ የሱም መኖሪያ በኒውዮርክ ፍተሻ አርጎ ነበር። ሞናሊዛ እዛም ልትገኝ አልቻለችም። የተለያዩ መላምቶች ቢቀጥሉም ሞናሊዛ መገኛ ለሁለት አመታት ሚስጥር እንደሆነ ቆየ። የሚገርመው ነገር ሞናሊዛ ከሎርቭ ብዙ አራቀችም ነበር። ሁለት ማይል ቀጥሎ ባለው አፓርትመንት ላይ ነበረች። ይህ አፓርታማ የቀድሞ የሎርፍ የቀን ሰራተኛ የነበረው ጣልያናዊ የ9ጠኝ አመት ቪንቼንሾ ፔሩጊያ ነበር። እሱ የሎርቭን እያንዳንዱን ድክመት ያቅ ነበር። ስለ ፎቶ አንሺዎቹ ሎርቭ ሰኞ ሰኞ ዝግ እንደሚሆን ያቅ ነበር። የሞናሊዛን ማስቀመጫ የሰራው እሱ ስለነበር በስርቆቱ ጊዜ በቀላሉ ለመስበር አግዞታል ፔሩጊያ ሞናሊዛን ምድር ቤት ውስጥ ባዘጋጀው መኪና ውስጥ ደብቆ ነበር። የሚገርመው ነገር ከዚህ በፊት የወንጀል ሪከርድ ቢኖረውም የሎርቭ የተገኘው አሻራ የእግር አጅ ስለነበር ፋይል ውስጥ ካለው ጋር መመሳሰል አልቻለም ነበር። የምርመራ ጊዜ ፖሊስ ሁለት ጊዜ ወደ መኖሪያ ቤቱ ለፍተሻ ሄዶ ቢሆንም ምንም አላገኘም ነበር። ፔሩጊያ ከሁለት አመት ቆይታ በኋላ ፍሎረንስ ካሉ የስዕል ደላሎች ጋር ንግግር ጀመረ። ሞናሊዛ በእጁ እንዳለችና መሸጥ እንደሚፈልግ ደብዳቤ ጽፎ አሳወቃቸው። ወደ ፍሎረንስ ጉዞውንም በባቡር ጀመረ። ደላሎቹ ከፔሩጊያ ጋር ጋር በሆቴል ለመገናኘት ተስማሙ። ከተገናኙም በኋላ ፔሩጊያ ስዕሉን ያሳያቸው፣ ሰዎች በአግራሞት ተደነቁ። ስዕሉን እውነተኝነት ለማረጋገጥ ወደ ስቱዲዮ እንደሚወስዱት እና ስዕሉን ወደ ጣሊያን መልሶ በማምጣቱ ዳጎስ ያለ ሽልማት እንደሚጠብቀው አሳወቁት። ከአንድ ሰዓት በኋላ ግን ፖሊስ ፔሩጊያን መተው ያዙት። ያለመሆንን ብር ሳያገኝ ለሰባት ወር እስር ቤት ከማቀቀ በኋላ ተለቀቀ። የሞናሊዛ ፍለጋ በዚህ ቢጠናቀቅም የዘርፊያ ሙሉ ምስጢር ቆይቶ ነበር የወጣው። ኤድዋርዶ የሚባል የፌክ ስዕል ባለሙያ ነበር ይህንን ነገር አቅዶ የተከበረው ሞናሊዛን በፔሩጊያ ካሰረቀ በኋላ አዘጋጅቶ የነበረውን ስድስት የፕሮጀክት የሞናሊዛ ስዕል ለስድስት አሜሪካን ባለሀብቶች በድምሩ ዘጠና ሚሊዮን ዶላር በሚሆን ዋጋ ሊሸጠው ችሏል። እንደዚህ አይነት አስደናቂ ታሪኮችን ለመስማት የቻናሉ ቤተሰብ ይሁኑ።